መስቀሌን ይዤ አወግዛለው የትግራይ ቤተክርስቲያንም ትሁን የትግራይ የመንግስት አመራሮች ካሁን በኋላ ትግራይን ትተው ጄኖሳይድ ወደ ፈጸሙብን ወደ ሸዋ ወይም ወደ አዲስ አበባ ሁለተኛ የሚሄድ ካለ መስቀሌን ይዤ አወግዛለው የመንበረ ሰላማ መሪ አባ ሰረቀ ብርሃን የይቅርታ ልባቸው ተደፍኗል ዛሬም በአስደንጋጭ መልእክትም ተመልሷል ጆሮ ዳባ ልበስ የተባለው የብፁሃን አባቶችም ተማጽኖ ጉዳዩን በስፋት እንመለከታለን አባ ገብረ ኪዳን ግርማ ተናገሩ እኔን ምን ያህል ይችሉኝ ነው ማለት አይበቃም ወይ እኛን ምን ያህል ነው እግዚአብሔር ይቻለን? ያንን አስባችሁ ይቅርታ አድርጉ። የአባ ገብረ ኪዳን ግርማን የቅርታ መልእክት ሙሉ በስፋት እናስደምጣቸዋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ቻናላችን ቤተሰቦች፣ በያላችሁበት በእያላችሁበት ክፍለ ዓለማት ሁሉ ሰላማቸው ይብዛልን። በዚህ ቻናል ላይ የተለያዩ ሃይማኖታዊና ወቅታዊ መረጃዎችን በየለቱ እናደርሳቸዋለን። ታዲያ እናንተም ለቻናሉ አዲስ ሆናችሁ ቻናሉን ሰብስክራይብ እንድታደርጉ እየጠየቅን ወደ መረጃው እናመራለን። ወደ ኢትዮጵያ ፊቱን የሚያዞር ካለ ለማውገዝ ተዘጋ ወላጆች በአንድ በኩል ብፁዓን አባቶች ተመለሱ የሚል የተማጽኖ መልእክትን ደጋግመው ሲልኩ እባካችሁ እያሉ ሲማጸኑ በሌላ በኩል ደግሞ ጦርነቱና መከፋፈሉን አጥብቀው የሚፈልጉ የሚመስሉ የሕገወጡ ቡድን አካላትም ፊቱን የሚያዞር ካለ ይወገዛል ሲሉ ይደመጣሉ ለዓመታት በጦርነት ምክንያት በብዙ መከራና ችግር እያሳለፈ የሚገኘው በትግራይ ያለው ኦርቶዶክሳዊ ምምን አሁንም ውጥረቱ ቀጥሎበታል ራሱን መንበረ ሰላማ ብሎ የሚጠራው ቡድን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከ የተለየና የራሱን አቋም ማንጸባረቅ ከጀመረ ሰነባብቷል። ብዙ ጊዜ ከቤተ ክርስቲያን ጋር አንድ እንዲሆን የተጠየቀው ይህ ቡድን ለሚመጡለት መልእክቶችም ጆሮ ዳባ ልበስ ብሎም አልፏል። ከዚያም ቡድኑ ከኤርትራ ጋር ለመጣመር የተለያዩ ስራዎችን እየሰራ እንዳለ የሚያሳዩ መረጃዎችን በስፋት ሲጋሩም ቆይተዋል። አባሰረቀ ብርሃን በተለያዩ ጊዜያትም በሚሰጧቸው መግለጫዎችና በሚያደርጓቸው ቃለ ምልልሶች ላይም ከአቋማቸው ፍንክች እንደማይሉ ያስታውቃሉ። ቅዱስ ፓትርያርኩ ብፁዕ ቅዱስ አቡነ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት እኛ ለእናንተ በጊዜው ባለመድረሳችን አጥፍተናል፣ በቤተ ክርስቲያን መከፋፈልን አትፍጠሩ ሲሉ ይቅርታ በመጠየቅ ቡድኑ ከጥፋት አካሄዱ እንዲመለስ በተደጋጋሚ ጥሪ ማድረጋቸው የሚዘነጋ አይደለም። አቡኑ በተደጋጋሚ በእንባም ጭምር ተማጽነዋል። የትግራይ የኦርቶዶክስ ተዋሕዶ እምነት ተከታዮችም በዚህ ህገወጥ ቡድን ምክንያት ከባድ ውጥረት ውስጥም ገብተው ቆይተዋል። ታዲያ ተማጽኖውን ችላ ያለው ቡድኑ ዛሬ ደግሞ እንዲህ ሲል መጥተዋል መስቀሌን ይዤ አወግዛለሁ ሲሉ አባ ሰረቀ ብርሃን ተናግረዋል። የትግራይ ቤተክርስቲያንም ትሆን የትግራይ የመንግስት አመራሮች ካሁን በኋላ ትግራይን ትተው ጄኖሳይድ ወደ ፈጸሙብን ወደ ሸዋ ወይም ወደ አዲስ አበባ ሁለተኛ የሚሄድ ካለ መስቀሌን ይዤ አወግዛለሁ። እስካሁን ስምንት ጄኖሳይድ ተፈጸመውብናል። ቀጣይ ዘጠነኛ ጄኖሳይድ እንዲፈጸምብን የሚሄድ ካለ ወየውለት። ትግራይ ሀገር ናት ሲሉም ገልጸዋል። የድሮ አባ ሰረቀ ብርሃን ያውኑ ያለ ሥርዓተ ቤተክርስቲያን ቀኖናና አፍርሶ መንበረ ሰላማ ሰላማ ብሎ ጵጵስና የሾማቸው አዲሱ ጳጳስ ናቸው። ይህንን ነገር ያሉት የቤተ ክርስቲያን አባት ነኝ ከሚል ጳጳስ ሆኛለሁ ብሎ ራሱን ያወጀ እኚህ አባት የቤተ ክርስቲያን አንድነት እንዳይመለስ ትግራይና ህዝቧ ሰላም እንዳይሆኑ ከፖለቲከኞቹ እልና መለያየት በስተጀርባ ሆኖም እንዲያለ ጥላቻና መለያየትን እየሰበኩ ያሉ አባት ናቸው። ባለፈው በፖለቲካ ለመግባባት ምክንያት በል ውስጥ ገብተው መግባባትና መረዳዳት ተስኗቸው አስታርቀናቸዋል ብለው የተናገሩት እኚሁ አባ ሰረቀ ብርሃን እንኳ እነሱን ሊያስታርቁ ይቅርና አብሶ ትግራይ የሰላም ናፍቆቷ እንዲባባስና እርስ በርሳቸው እየታኮሱ እየተካሰሱ ባሉበት በዚህን ሰዓት አባ ሰረቀ ብርሃን ደግሞ ይህንን አስገራሚ ንግግር ይዘው ተከስተዋል። ዓላማችን ሀገረ ትግራይ ምስረታ ነው ብሎ የተነሳው ይህ የህግጋዊ መንበር አሁንም እሱ በሾማቸው አዳዲስ ጳጳሳት ትግራይ ይቅር በሃይማኖትም በፖለቲካም እንዳትረጋጋ ዋና የሰላም አደናቃፊ ሆነው እንደቀጠሉ ናቸው። ነገሮች ከመጥፎ ወደ የተባሰ ደረጃ እየተባባሱ ባሉበት በዚህ ሰዓት የትግራይ ህዝብ በየተፈናቃይ ካምፑ ተጠሎ ወደ ቀይው ሳይመለስ አመታት ወደ ቀይው ሳይመለስ አመታት እየተቆጠሩ ነው። ህጻናት፣ አረጋውያን፣ የመንግስት ሰራተኞች በችግር ላይም ናቸው። ሁለተኛ ወደ ጦርነት እንዳንገባ የሚል ስጋትም ነግሷል። በዚህ በኩል ደግሞ አባ ሰረቀ ብርሃን መስቀሌን ይዤ አወግዛለው ሲሉ ሰላምን ፈጽሞ ነው በሚጻረር መልኩ መልእክታቸውን ይዘው መጥተዋል። በተያያዘ መረጃ በበርካታ መንፈሳዊ ትምህርቶቻቸው የሚወደዱትና ከፍተኛ እውቅናን ያገኙት አባ ገብረ ኪዳን ግርማ በተለያዩ ጊዜያት ለኦርቶዶክሳውያኑ መልእክትን እንደሚያጋሩ ይታወቃል። ታዲያ ዛሬም አባ ገብረ ኪዳን በመልእክታቸው ስለምን ይቅርታን አታደርጉም ሲሉም ይወቅሳሉ። በመልእክታቸውም አባ ገብረ ኪዳን እንዲህም ብለዋል። እኔን ምን ያህል ችሉኛል ማለት አይበቃም ወይ? እኛን ምን ያህል ነው የቻለን እግዚአብሔር። ያንን አስባችሁ ይቅርታ አድርጎ ተው፣ ይተውላቸዋል። ይቅር በሉ፣ ይቅር ይላቸዋል። ስንተው፣ ይተውልናል። ይቅር ስንል፣ ይቅር ይለናል። ጌታችን ኢየሱስ ክርስቶስ ለሁሉም ለድህነት፣ ለዝምታ ባሰት ለመከሰስ ስማጥፊ ሲነሳበት ሰንበት የሚሽር ሐሰተኛ፣ የወንበዴዎች ወዳጅ ያልተባለው የለም። እንደው ስም ቢወጣላችሁ የክርስቶስን ያህል የሐሰት ስም ወጥቶላችሁን? ሲልም ይጠይቃሉ። አባ ገብረ ኪዳን መልእክታቸውን ሲቀጥሉም ለኛ ትትና ሳይሆን ልክን ማወቅ ነው የሚያስፈልገን። አቧራ ምን ትትና ያስፈልገዋል? ትትና ለክርስቶስና እርሱን መስለው ለደረሱት አበው ነው ትትና የሚነገረውና ለክርስቶስ ስም ከተወጣለት ለኛ ለምን አይወጣም ይላሉ። እንዲሁም በሌላኛው ፍቅርን ባዘለው መልእክታቸው ደግሞ በክርስቲያናዊ ሕይወት ለመኖር የተወሰነ ሰው ሰውን ሁሉ ሊወድ ይገባል። ፍቅር ሲባል ፍታዊ ፍቅር ሲባል ፍትህታዊ የጾታ ፍቅር ሳይሆን ሁሉንም ሰው ሳይለያዩ መውደድ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከህግጋት ሁሉ ፍቅርን ያስበለጠው። ቅዱስ ጳውሎስ ይህንን ሲጠቅስም በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮውናስ ወይም እንደሚንሸዋሸው ጽናጽኖኛ አለው። ትንቢት ቢኖረኝ ሚስጥርን ሁሉና እውቀትን ሁሉ በአውቅም ተራሮችን እስካፈርስ ድረስ እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ ድሆችን ልመገብ ያለኝን ሁሉ ባካፍል ስጋይንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም ነገር አይጠቅመኝም ፍቅር ይታገሳል ፍቅር ቸር ያደርጋል ፍቅር አይቀናም ፍቅር አይመካም ፍቅር አይታበይም የማይገባውን አያደርግም በማለትም አንደኛ ቆሮንቶስ ምዕራፍ 13 ቁጥር አንድ ላይ ያለውን ያስረዳሉ በክርስቲያናዊ ህይወታችን በእምነት መነጽርነት እግዚአብሔርን ማየት የምንችለው ፍቅርን መሰረት ያደረግ የተደረገ ሕይወት ሲኖረን መሆኑን እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔርም ይኖራል። እግዚአብሔርም በርሱ ይኖራል በማለት መጽሐፍ ቅዱስም ያረጋግጥልናል። ሀብተ ወልድና ስመ ክርስትናን አግኝቶ በመንፈስ ቅዱስ ቅባ ሜሮን ተቀብቶ የከበረ ክርስቲያን ሁሉ ፍቅር ማለት እግዚአብሔርን የምናይበት የሊና መስታወት መሆኑን ተገንዝቦ በፍቅር ሊኖር ይገባል። ያለ ፍቅር ምንም አይነት ስራ ቢሰራ ዋጋ የለውምና ፍቅርን ገንዘብ እናድርግ። ያለ ፍቅር ከሚሆን ብዙ ስራ ይልቅም በፍቅር የሚሆን ትንሽ ስራ በእግዚአብሔር ዘንድ የተወደደ ነውና ፍቅርን እናስብ፣ በፍቅር እንኖር። እግዚአብሔር የፍቅር አምላክ ነውና እርሱን እንምሰል። ስለ ፍቅር ሰው ሆኖ የተሰቀለልንን አምላካችን ኢየሱስ ክርስቶስን እያሰብን እኛም ለወንድሞቻችን ፍቅርን እንስጥ። በፍቅር እየኖርን የምናደርገውን መንፈሳዊ ስራ ሁሉ ፍሬ አፍርቶ የምናየው በፍቅር መኖር ስንችል ነው። አባቶቻችንን እናስብ። ገድል የፈጸሙት ታምራት ያደረጉት ታሪክ የሰሩ ስማቸውን በሰማይ መዝገብ ያሰፈሩት በፍቅር መኖር በመቻላቸው ነው። በፍቅር ስለ ፍቅር እንድንኖር እግዚአብሔር ይርዳን። ተመልካቾቻችን ለሳቶ የነበሩን መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።